ጣሊያናዊው ጸሐፊ ማይክል ቢኪኖሊ የሮማኒያ ገዢ የነበረውን ቭላድ ድራኮላ ሳልሳዊ ሮማኒያ ውስጥ ድራኮላ የሚባል ልዑል አለ። ይህ ልዑል እጅግ ጥበበኛና የተዋጣለት ተዋጊ ነበር ሲል ይገልጸዋል። በ2014 ሆሊውድ ባወጣው ድራኮላ ያልተነገረው ታሪኩ በሚል ፊልሙ ላይ ደግሞ ድራኮላ እንደ አንድ የማህበረሰብ ታጋይና ብሔራዊ ጀግና ብሎም ክርስቲያኑን ዓለም ከኦቶማኖች ግፍ የታደገ ታሪካዊ ቅዱስ ሰው ተደርጎ ተስሏል። በአንጻሩ የድራኮላ ዘመን ሱልጣን የነበረውን ሙሐመዱል ፋቲሕን ሰው እንዳመጣለት የሚገድል ነፍሰ በላ፣ ፍትህ የማያውቅ አረመኔ አድርጎ ተውኖታል። ይህም ምዕራባውያን በኦቶማን ኢምፓየር ላይ ከሚያደርጉት የገጽታ ማበላሸት ዘመቻ አንዱ ነው። ድራኮላም ምድራችን አይታው የማታውቀው አይነት አረመኔ መሆኑን በዝርዝር አስረዳችኋለሁ። በመሆኑም ቻናሉን ሰብስክራይብ እያደረጋችሁ የተወሰኑ ደቂቃዎችን ከኔጋ እንድትቆዩ በአክብሮት እጠይቃለሁ። ባለፉት አስርት ዓመታት የተለያዩ ሀገራት የፊልም ኢንዱስትሪዎች አስፈሪና ሆረር ገጸ ባህሪ ፊልማቸው ውስጥ ሲያካትቱ ስሙን ድራኮላ ይሉት ነበር። በዓለማችን ከፍተኛ እውቅና ያለው የቫምፓየር ገጸ ባህሪም ስሙ ድራኮላ ነው። እናም ይህ ድራኮላ የሚል ስም በመላው ዓለም ሕዝብ ውስጥ እንደ ቫምፓየር፣ እንደ ጭራቅ ተደርጎ ታውቆ በየሲኒማውና በየቲያትር ቤቱ ስሙ ሲነሳ ሞትና ግድያ እንዳለ በሰዎች ልብ ውስጥ ውሊልና ፍርሃት ይፈጠር ነበር። በመቶዎች የሚቆጠሩ ፊልሞች ላይም ድራኮላ የሚለው ስም አስፈሪ ገጸ ባህሪ ተላብሶ ቀርቧል። ከቅርብ ጊዜ ወዲህ ግን ይህ ስም ወደ ትክክለኛ ባለቤቱ ተመልሶ ለሲኒማው ግብአትና የምዕራባውያንን ገጽታ ግንባታ ለማሳመር የውሸት የፈጠራ ታሪኮች ተጨማምረውበት የእውነተኛ ታሪክ ተብሎ መሰራት ጀምሯል። ከነዚያ ፊልሞች መካከል ደግሞ ቅድሜ የጠቀስኩት ድራኮላ ያልተነገረው ታሪኩ የሚል በእውነተኛ ታሪክ ላይ የተመሰረተ ፊልም ይገኝበታል። በዚህ ፊልም ላይ የሙስሊሞችን ስብዕና እንዲጎድፍ የሱልጣን መሐመዱል ፋቲህ ማንነት እንዲበላሽና በተቃራኒው ድራኮላ እንደ ቅዱስና ሃያል ለሀገርና ህዝብ ተሟጋች ተደርጎ ቀርቧል። ይህ የምዕራባውያኑ በእስልምና ላይ ከሚሰነዝሩት የገጽታ የማበላሸት ዘመቻዎች መካከል አንዱ አካል ነው። በመሆኑም ትክክለኛው የደምጥመኛ ሰብአዊነት የማያውቀውና በጭካኔ ሊደረስበት ስለማይችለው እውነተኛው ቭላድ ድራኮላ ላጫውታቸው። ድራኮላ የሚለው ስያሜ በቀጥታ ሲተረጎም የዘንዶው ልጅ ማለት ሲሆን በኋላ ግን ትርጉሙ እየተቀየረ መጥቶ የሰይጣን ልጅ የሚል ትርጉም ይዟል። ልዑል ቭላድ ቴፔስ ይህንን ስም የወረሰው ከአባቱ ቭላድ ዳግማዊ ነው። አባትየው ይህንን ስም ያገኘው ደግሞ በ15ኛው መቶ ክፍለ ዘመን መጀመሪያ ላይ በ1431 ዓመተ ልደት በሮማ ንጉሥ ነገሥት የተመሠረተውን ዓላማ እና ግቡን የኦቶማንን መንግስት ማስጨነቅ ያደረገ የዘንዶ ግብር አበሮች የተባለውን ህቡ የፈረሰኛ ስርዓት በመቀላቀሉ ነበር። ቭላድ ሳልሳዊ ወይም ቭላድ ድራኮላ የአሁኗ ሮማንያ የምትገኝበት አካባቢ የነበረውን አፍላቅን ወይም ቫሌሽያን ከ1447 እስከ 1476 የገዛው የቭላዶቪች ቤተሰብ ሲሆን የተወለደውም በ1431 በአሁኗ ሮማኒያ የዛኒዋ ትራንሲልቬኒያ ግዛት ውስጥ ነው። ቭላድ ከዚህ ስሙ ባሻገር ከሞተ በኋላ ቭላድ ሸቅሻቂው ወይንም ደግሞ ሸቅሻቂው ልዑል የሚል ቅጥያ ስም ወጥቶለታል። ይህ የሆነውም ጠላቶቹን የሚገልበትን እጅግ አሰቃቂ የሆነ አገዳደል ተከትሎ ነው። ሰውየው አረመኔ ከመሆኑ የተነሳ ረዣዥም እንጨቶችን በህይወት ባለ ጠላቱ መቀመጫ በኩል ሸቅሽቆ እንዲገባና በአፉ በኩል እንዲወጣ በማድረግ ሰቅሎ ተሰቃይቶ እንዲሞት አስክሬኑንም አሞራ እንዲበላው ያደርግ ነበር። ይህም ሸቅሻቂው ቭላድ የሚለውን ስያሜ አሰጥቶታል። በተለይ ደግሞ የዚህ አገዳደል ሰለባዎች የኦቶማን ኢምፓየር ወታደሮችና የሮማኒያና የሃንጋሪ ሀገራት ነዋሪዎች ነበሩ። የድራኮላ የህይወት ታሪክ በተቃርኖ የተሞላ፣ ከውስጡ ያለው ሰይጣናዊ ማንነት የመጣበት መነሻም ብዙ መላመት ያሰጠ ብዙ ያነጋገረ ጉዳይ ነው። በብዙሃኑ መነኩሴው ቭላድ ተብሎ ይታወቅ የነበረው ወንድሙና በሃንጋሪ ነገስታት በሴራ ከስልጣኑ ተገፍትሮ የነበረው አባቱ መገደላቸው ከውስጡ የሚፈናጠር ክፉ መንፈስ ሳያላብሰው አይቀርም ሲሉ ብዙዎች ይተነትናሉ። የቭላድ ሳልሳዊ አባት ቭላድ ዳግማዊ በሃንጋሪ ነገስታት ከስልጣኑ ተባሮ ሲንከራተት ከቆየ በኋላ በ1443 ዓ ልደት በሱልጣን መሐመዱል ፋቲሕ አባት ሱልጣን ሙራድ ካን እገዛ ወደ ዙሃኑ ለመመለስ በቅቶ ነበረ። ሱልጣን ሙራድ ለቭላድ ባበረከቱት ድጋፍ ሰበብም ቭላድ ዳግማዊ ለሱልጣኑ ታማኝነቱን ገልጾ በሱልጣኑ ላይም ላያመፅ ምሎ ግብር እንደሚከፍልም ተዋውሎ የነበረ ቢሆንም ሱልጣኑ ግን ልቡ ሊረጋ አልቻለም። ለዚያ ሲባልም ቭላድ ታማኝነቱን ለማረጋገጥና የውላቸው ማስተማመኛ ዋስትና የሆኑ ዘንድ ሁለት ልጆቹን በሱልጣኑ እይታ ስር እንዲያድጉ ወደ የዛኔዋ የኦቶማን ኢምፓየር መንግስት መቀመጫ ከተማ ኤደርና ላካቸው። በዚህም መልከኛው ራዱና ቭላድ ሳልሳዊ ወደ ኦቶማን ማዕከል ለመኖር መጡ። ያኔ ኤደርና ሲገቡ የታሪካችን ባለቤት የ12 ዓመት ልጅ ነበር። ሮማንያዊው የታሪክ ምሁር ራዶ ፍሎሪስኮ እና አሜሪካዊው የታሪክ ተመራማሪ ሪሞንድ ማክ እንዳረጋገጡትም ቭላድ ሳልሳዊ በኦቶማኖቹ ቤተመንግስት ሲኖር በሰዓቱ ልዑል በነበረውና በኋላ ቀንደኛ ጠላቱ ከሆነው ሙሐመድ አልፋቲህ ጋር ውስጥ ለውስጥ ጥላቻን ቢይዝም የተለያዩ ትምህርቶችን አብሮ ተምሯል። የጦር ስልት፣ ፈረስ ግልቢያ፣ ቁርአን፣ ፍልስፍና፣ ስነ ጽሁፍና መሰል እንደ ልዑል ሊማራቸው ይገባል የተባሉ እውቀቶችንም ከሱልጣኑ ልጅ ጋር ሆኖ በጥሩ እንክብካቤ ሲማር ቆይቷል። የአረብኛና የቱርክኛ ቋንቋን አቀላጥፎ መናገር የቻለውም በዚሁ ጊዜ ነበር። ድንገት ግን አባቱና ወንድሙ በሃንጋሪ ነገስታት አልጋ ወራሾች በተሴረ ሴራ ሲገደሉ ሙሉ በሙሉ ቭላድ ተቀየረ። የትራንሲልቫኒያ ዙፋን ወራሽ የነበረው የቭላድ ሳልሳዊ የበኩር ወንድም አካል ተቆራርጦና አይኖቹ እንዲወጡ ተደርገው በህይወት እያለ ተቀብሮ መገደሉን መስማቱ ያንን ጨለማና አጋንንታዊ የቭላድ ሳልሳዊ ንዑስ ህሊና ክፍል መፍጠር ሳይጀምር አልቀረም ሲሉ ተንታኞች ይናገራሉ። ታዲያ ይህ ሲከሰት ቭላድ የ16 ዓመት ልጅ ነበር። እናም ወንድሙ ውራዱ ከሱልጣኑ ጋር እንዲቆይ አድርገው ሃንጋሪዎቹ የተቀራመቱትን የአባቱ የነበረውን የትራንሳልቬኒያን ዙፋን ለማስመለስ ጫካ ገባ። ቭላድ ሳልሳዊ ወደ ትውልድ ሀገሩ ሲመለስ የኦቶማን ኢምፓየርን እርዳታ ለመጀመሪያ ጊዜ ጠይቆ ዙፋን ላይ ለመውጣት ቻለ። ነገር ግን ለኦቶማኖች ድንበር የተሻገረ ጥላቻ በነበረውና በቭላድ ላይ ባሴረው ሴራ ምክንያት በጳጳሱ ቢዮስ ዳግማዊ የኢየሱስ ጀግና እስከ መባል በደረሰው በሃንጋሪው ገዢ ጆን ሁንያዲ በተሴረ ሴራ አማካኝነት ስልጣኑ ባጭር ጊዜ ተቀጨ። በኋላም በ1456 ዳግም ወደ ትውልድ አገሩ ተመልሶ የትራንሳልቬኒያን ዙፋን በእጁ አደረገ። ስልጣኑን እንዳስመለሰ ሁለት ነገራቶችን ተግዳሮት እንደሚሆኑበት ቀድሞ ያውቅ ነበር። በጦርነት የፈራረሰች ግዛቱን መልሶ መገንባትና አባቱንና ወንድሙን ክደው አሰቃይተው ለሞት ያበቋቸውን መኳንንቶች መበቀል። እናም ስልጣኑን እንደያዘ ፍትህና ጭካኔ የቀላቀለ የተባለለትን ቭላድን እንደ ቫምፓየር ያሳየውን ውሳኔ ወሰነ። ቭላድ ስልጣኑን እንደያዘ እርሱ ወደ ስልጣን ከመምጣቱ በፊት የታሰሩ ወንበዴ የተባሉ ፍርደኛ እስረኞችን በሙሉ ከእስር ፈቶ በሀገሬ ያለ ሰው በሙሉ እኩል ነው ሲላወጀ የሀገሪቱ መተዳደሪያ ያለውን ህገ መንግስትም አርቅቆ ይህን ህግ ተላልፎ የተገኘ ሰው በእንጨት ተሸቅሽቆና ተሰቅሎ እንደሚገደል እወቁልኝ አለ። ከዚያም ከሃዲ ያላቸውን መኳንንቶች ከስልጣናቸው ሽሮ በቦታቸው የመኳንንት ዘር ያልሆኑና በጊዜው ለሹመት ሳይሆን ለባርነት የተባሉ ሰዎችን በቦታቸው ሾመ። ከዚያም ታይቶ የማይታወቀውን እጅግ አሰቃቂ የሆነውን ግድያ ከሃዲያን ባላቸው የትራንሴልቬኒያ መኳንንት ላይ ጀመረው። በሕይወት እያሉ ጫፉ ሹል የሆነ ረዥም እንጨት በመቀመጫቸው ገብቶ በአፋቸው እንዲወጣ ካደረገ በኋላ ሜዳ ላይ እንዲሰቀሉና ከረዥም ስቃይ በኋላ እንዲሞቱ ያደርጋቸው ነበር። ከዛ ግዛቱን ማስፋፋቱን ቀጠለ። በአጎራባቹ ያሉትን ሀገራት ማፈራረስና ወደ ግዛቱ መቀላቀል ያዘ። በተለይ በታሪክ አይደገምም የተባለለትን አረመኔያዊ ክስተት የተጎነጨችው ብራሶቭ የተሰኘች ከኮንስታንቲኖፕል ወይንም ከኢስታንቡል 800 ኪሎሜትር ላይ ርቃ የምትገኘው ከተማ በድራኮላ ተፈረደባት። የቭላድ ሳልሳዊ ጦር እንዴት ከተማይቱን እንዳቃጠለና ነዋሪዎችን እንደማረከ የታሪክ ዘገባዎች በግልጽ አስፍረውት ይገኛሉ። ቭላድ ሳልሳዊ በሰው ልጅ ታሪክ ውስጥ እጅግ በጣም ጨካኝ ከሆኑት ሰዎች መካከል ግንባር ቀደሙ መሆኑን ያረጋገጠ ሰይጣናዊ ስራ ሰራ ይላሉ መዛግብቱ። ከተማዋን አቃጥሎ ብዙዎቹን ከገደለ በኋላ ምርኮኞቹን ወንዶች፣ ሴቶችንና ህፃናትን ሳይቀር የቅዱስ ያዕቆብን ቤተ ክርስቲያን በሚያሳይ ኮረብታ ላይ እንዲሰበሰቡ አዘዘ። ቀጥሎም እንጨት በመቀመጫቸው ገብቶ በአፋቸው እንዲወጣ አድርጎ እንጨቶቹን መሬት ላይ ተተክለው ምርኮኞቹ እንዲሰቀሉ አደረገ። በዕለቱም ሰላሳ ሺህ የሚጠጉ ሰዎች በዚህ መልኩ ተሰቅለው ተገድለው ነበር ቭላድ ድራኮላም በእነዚያ የተሰቀሉ አስክሬኖች መሃል ዳቦን ደማቸው ላይ የነከረ ተመገበ ይላል በጀርመን ዩኒቨርሲቲ የተገኘው ሰነድ። ይህን በራሱ እምነት ተከታዮች ክርስቲያኖች ላይ የፈጸመው ወደ ግዛቱ መቀላቀል ባለመፈለጋቸው ብቻ ነበር። የሆሊውድ ፊልሞች የክርስትናው ጠባቂ የሚሉትም ይህንን ሰው ነው። ቭላድ ሳልሳዊ ከልጅነቱ ጀምሮ ኦቶማኖችን አይወድም። በተለይ በልጅነቱ አብሮት የኖረው ሱልጣን ሙሐመዱል ፋቲሕ ስልጣን ከያዘ በኋላ ጥላቻው እጅግ ጨምሯል። ግብር መክፈል አሰልችቶታል። ምናልባትም በልጅነት አብረው መኖራቸው ሳያናንቃቸውና ጥላቻ ሳይፈጥርባቸው አልቀረም። ቢሆንም በፊት ከአቅሙ በላይ ስለነበር መስሎ ለመኖር ተገዶ ቆይቷል። ስልጣን ከያዘ በኋላ ግን የልብ ልብ ተሰማው። እናም ኦቶማን ኢምፓየር ላይ እንዲያምጽ ከጳጳሱ የገዛ ቃል ኪዳን ሲገባለት አመፁን ይፋ ማድረግ ጀመረ። ለሱልጣን ሙሐመዱል ፋቲሕም ከዚህ በኋላ እንደማይገብር የሚገልጽ ደብዳቤ ላከ። ይህን የሰማው ሱልጣን ሙሐመዱል ፋቲሕ ወደ ቫሌሽያ ሀገረ ገዢ ቭላድ ድራኮላ ሳልሳዊ የቅርብ የተባለ አዛዡን ሐምዛ ባሻን መልእክተኛ አድርጎ ከአንድ ሺህ ፈረሰኞች ጋር ላከው። በዚህም ለመገበር ካልተስማማ ማርከው እንዲያመጡት እቅድ ተነድፎ ነበር ሆኖም ቭላድ እየመጡ መሆኑን ሲያውቅ ወጥመድ አዘጋጅቶ ጠበቃቸው። ልዑኩ ቫሌሽያ እንደደረሰ ለቭላድ እጅ ከመንሳታችሁ በፊት ኢማማችሁን አውልቁ ተባሉ። ልዑካኑ በቭላድ ጋሻ ጃግሬዎች ድፍረት ተገርመው ገፍትረዋቸው ሊገቡ ሞከሩ። ያኔ ቭላድ ወጥቶ ካረጋጋቸው በኋላ ወደ ውስጥ አስገብቶ እንዲያዙ አደረገ። ቀጥሎም ፈረሰኞቹን በከበባ ስር አድርጎ በቀስት ብዙዎቹን እንዲገደሉ ካደረገ በኋላ የቀሩትንም ማረካቸው። ውስጥ ያሉትን ኢማማችሁን አላወልቅም ብላችሁ የለ፣ ስለዚህ እስከ መጨረሻው እንዳይወልቅ ላርግላችሁ እያለና እያፌዘ ኢማማ ወይም ጥምጣማቸውን ጭንቅላታቸው ላይ በሚስማር አጣበቀው። አስከትለው ሐምዛ ባሻንና የተቀሩትን የቡድኑን አባላት ከተማረኩት ወታደሮች ጋር በዚያ አሰቃቂ ሁኔታ በእንጨት ላይ ሰቅሎ ገደላቸው። ራሳቸውንም ከሰውነታቸው ላይ ቆርጦ ለብቻ በእንጨት ላይ ሰክቶ ከተማዋ ላይ በመደዳ ሰቀለው። በዚህ ከኦቶማን ኢምፓየር ጋር ያለው ጠላትነት በይፋ ተጀመረ። በጊዜውም በክርስቲያን መንግስታት የሀገሩን ጥቅም ለማስጠበቅ የማይወላውል ደፋር መሪ የክርስትና ጠላት የሆነውን ኦቶማንን ያስደነበረ ቅዱስ ተዋጊ፣ ጭካኔው ለፍትህ በትር የሆነለት ታጋይ ያሉ የውዳሴ ማዕት አዘነቡለት። እናም ቭላድ ድራኮላ አባቱና ወንድሙ ከተገደሉበት በኋላ ስልጣኑን ለማስመለስ የረዱትን ኦቶማኖች ለመውጋት ምሎ ተገዘተ። ቭላድ ይህን የጠላትነት መንፈስ በማሰብ በኦቶማን ላይ ድል ለመቀዳጀት መሳሪያዎቹን ሰራዊቱን ልምዱንና እውቀቱን በጦርነት መስክ ለማፍሰስ ታትሯል። ይህ ጠላትነት ግን የአንድ ወገን ሳይሆን የጋራ ነበር። ከሐምዛ ፓሻ ግድያ በኋላ ሱልጣን መሐመዱል ፋቲሕ ቭላድን ለመበቀል ራሱ ሰራዊቱን እየመራ ዘመተ። ታዲያ የሚደንቀው በዚህ ጦር ውስጥ የአንደኛው ክፍለ ጦር መሪ የራሱ የቭላድ ታናሽ ወንድም ራዱ መልከኛው ነበር። የኦቶማን ጦር መምጣቱን ያወቀው ድራኮላ ከክርስቲያን መንግስታት እገዛ ጠየቀ። ሆኖም መንግስታቱ ቀድሞ በደረሳቸው የሱልጣን ሙሐመዱል ፋቲሕ ማስጠንቀቂያ ስለፈሩ ምንም እገዛ ከማድረግ ተቆጠቡ። ብላድ ግን እጅ አልሰጠም። ሴትና ህፃናትን ሳይቀር አስታጥቆ ከመናገሻ ከተማው ወጥቶ ከሱልጣኑ ሰራዊት ጋር ተዋጋ። በስተመጨረሻ ግን አዝማሚያ ዋላ ምር ሲለው ከጦርነቱ ሸሽቶ አመለጠ። ሱልጣኑም ሰራዊቱን እየመራ ወደ ቫሌሽያ ዋና ከተማ ታርጎቪች አቀና። ቢሆንም ግን ታርጎቪች ከተማ በነዚያ በተገደሉ የኦቶማን ወታደሮች በእንጨት ላይ የተሰቀለ አስክሬን ተሞልቶ ነበር። በመቶዎች የሚቆጠሩ ወታደሮች እንጨት በመቀመጫቸው ገብቶ በአፋቸው እንዲወጣ ተደርገው ተሰቅለዋል። የተቀሩት በመቶዎች የሚቆጠሩ ደግሞ ጭንቅላታቸው ተቆርጦ እንጨት ላይ ተሰክቷል። ከሁሉም ረዥም በሆነ እንጨት ላይ ደግሞ የሐምዛ ፓሻ ጭንቅላት ተሰክቷል። ይህ ለሱልጣኑ በጣም ልብ የሚሰብር ለሰራዊቱ ደግሞ ፍርሃት የሚዘራ ክስተት ነበር። እናም ከተማው ውስጥ ሲገቡ ድራኮላ ሆነ ወታደሮቹ ሸሽተው ነበር። በመሆኑም ታርጎቪች በኦቶማን ቁጥጥር ስር ውላ የቭላድ ወንድም ራዶ መልከኛው የትራንስልቬንያ ዙፋንን ተቆጣጠረ። ሱልጣኑም ወደ ኢስታንቡል ተመለሰ። ቭላድ ከጦርነት ሸሽቶ ወደ ሃንጋሪ ነበር ያቀናው። እዚያ ግን እስር ነበር የጠበቀው። የመስቀል ጦረኞች ጉባኤ ያለ ሰዓት ጦርነት አውጀህ ልታስፈጀን ነበር ብለው በክህደት ወንጅለው ፈረዱበት፣ ጨለማ ቤትም አሰሩት። በዚህ መሃል ግን ቀድሞውኑ ሴራ ሲሮ ከስልጣን አስወግዶት የነበረው የሃንጋሪው ንጉሥ ቭላድ ኦርቶዶክሳዊነቱን ትቶ የካቶሊክን እምነት ከተቀበለ ኦቶማኖችን በውጭ ሆኖ እንዲዋጋ ከእስር ቤት እንደሚያስወጣውና አስፈላጊውን ድጋፍ እንደሚያደርግለት ገልጾ ሐሳቡን ጠየቀው። ቭላድም በኦቶማን ላይ የነበረው ጥላቻ ምንም ያስደረገው ስለነበር የንጉሱን ጥሪ ተቀብሎ ካቶሊክ ሆነ። ከዚያም ሁለንተናዊ ድጋፍ ከመስቀል ጦረኞች እየተደረገለት በየቦታው እየተዘዋወረ የኦቶማን ሰራዊት ላይ ጥቃት የሚሰነዝር ሽፍታ ሆነ። በየደረሰበትም ያገኛቸውን ሙስሊሞች ታሪክ አይቷቸው በማያውቁ አሰቃቂ መንገዶች እየገደለ መሰወር ልምዱ ሆነ። የሙስሊሞችን ቆዳ እየላጠ ጨው ከነሰነሰበት በኋላ ላሞች ቁስላቸውን እንዲልሱ በማድረግ ከሚሰቃዩ ሰዎች በሚወጣው የሲቃ ድምፅ ይዝናና ነበር። አንዳንዴ ሰዎችን በቁም ያቃጥላል። በተለይም በኦቶማን የወታደር ካምፖች ላይ ተላላፊ ወረርሽኝ የሚያስይዙ ባህላዊ ባዮሎጂካላዊ መሳሪያዎችን በተለያየ መንገድ እንዲገባ በማድረግ በርካታ ወታደሮችን ፈጃቸው። ቭላድ ከቦታ ቦታ ሲዘዋወር ቆይቶ በ1475 ራዱ መልከኛው የተባለው ወንድሙና የቫሌሽያ ገዢ ሞተ። ይህን ተከትሎም ቭላድ ሳልሳዊ በሃንጋሪ ድጋፍ ኖቬምበር 26 ቀን 1476 ለሶስተኛ ጊዜ የትራንስልቬኒያን በትረ ሥልጣን ያዘ። ሆኖም ድል አድራጊው ሱልጣን ሙሐመዱል ፋቲሕ ቭላድ ለመጨረሻ ጊዜ እስከ ወዲያኛው መወገድ አለበት በሚል ሰራዊቱን ላከ። የቭላድ ሶስተኛው የስልጣን ዘመን የዘለቀው ለሁለት ወራት ብቻ ነበር። በደቡባዊ ሮማኒያ በሚገኘው የስናጎፍ ገዳም ረግረጋማ አካባቢ በተደረገ ጦርነት የኦቶማን ጦር ገደለው። አንገቱ ተቆርጦም ወደ ሱልጣኑ ተላከ። እናም የቭላድ ጭንቅላት በኤድርና እንጨት ላይ እንዲሰቀል ተደረገ። የተቀረው አስክሬዱ ደግሞ ራሱ ቭላድ በ1461 ባሳነጸው በኮማና ገዳም ተቀበረ። ታዲያ ቭላድ የእውነት የሆሊውድ ፊልሞች አሁን እየሳሉት እንዳለው ቅዱስ የክርስትና ተሟጋች ጦረኛ ሳይሆን ለራሱ ዜጎች እንኳን የማያዝን በአንድ ሰው ጥፋት መላው ዘመድ አዝማዱን በቀፋፊ ሁኔታ በእንጨት ሰቅሎ የሚገድል ደም የተጠማ አውሬ ነው። ቀድሞ ለኦቶማን መንግስት ይገብር የነበረና በኋላ ክዶ ጠላትነት ስላወጀ በኦቶማን ላይ ያቄሙ ምዕራባውያን የኦቶማንን ስም ለማጥፋት ታሪክን ለማበላሸት እሱን ቅዱስ አድርገው ለማቅረብ የሚያደርጉት ሁሉም ከእውነት የራቀ መሆኑን በዚሁ ለማሳወቅ ወዳለሁ። ስብዕናው መጥፎ የሆነ ሰው ምንም አይነት የውሸት ታሪክ ማንነቱን አያክመውም። ታሪክ ራሱ በክፋት ሥራው እያደረ ያጋልጠዋል። ውድ የፕሮግራሜ ተከታታዮች፣ የዛሬው ፕሮግራሜ ይህንን ይመስላል። ቻናሉን ማስተዋወቅ፣ ሼር ማድረግ አትርሱ። በሌላ ፕሮግራም እስክንገናኝ ሰላም።